ኢትዮጵያ ከነዚህ ሁለቱ ሀገራት ጋር ያላትን ቁመና ከፍ አድርጎታል። እንደምታስታውሰው ክቡር ጠቅላይ ሚኒስትር ወደ ስልጣን ሲመጡ ጊዜ አንደኛው ከመጀመሪያዎቹ ጉብኝቶች ያደረጉት የነበረው ፈረንሳይ ነበረ፣ ያኔም ፕሬዚደንት ማክሮን በነበሩበት ወቅት ነበረ። ተዋውቀው ብዙ ትብብሮች ተፈራርበው ነበረ እና ያኔ የተወያዩቸው ጉዳዮች እና የተፈረሙት የትብብር ሞዎች እስካሁን ድረስ መደላደል የፈጠሩ ናቸው እና እዛ ላይ ነው እንግዲህ ፋውንዴሽኑ ቢል ተደርጎ የበለጠ ኮንቲኒ የተደረገበት ማለት ነው። እሳቸው ራሳቸው ፕሬዚደንት ማ መጥተው ነበረ ኢትዮጵያ ላይ። ኢትዮጵያ በመጡበት ወቅት ደግሞ አዲስ አበባ ላይ ብቻ ሳይሆን ላሊበላም ሄደው ነበረ። ስለዚህ ክቡር ጠቅላይ ሚኒስትር ያኔ ያደረጉት የመጀመሪያው ጉብኝት አንደኛው ከተስማሙበት ጉዳይ በባህል እና በቅርስ ጥበቃ አካባቢ ላይ ነበረ ያኔ የነበረው የላሊበላ ቅርበ ቤተክርስቲያናትን እድሳትን በተመለከተ ነበረ፣ የብሔራዊ ቤተመንግስትን እድሳት በተመለከተ ነበር። ቅድም ልክ እንዳልኩ ፈረንሳይ እንደዚህ አይነት እድሳቶች እና ሬኖቬሽኖች በጣም ጥልቅ የሆነ ኤክስፔሪየንስ ስላላቸው እሱን ነገር ወደኛ ለማምጣትና የእኛም ደግሞ እነዚህ ቁልፍ የምንላቸው የሀገር መታያዎች ስለሆኑ እነሱ ላይ እገዛ እንዲያደርጉ ያኔ ተስማምቶ ነበረ አሁን እንግዲህ ፍሬውን እየቀመስ ነው ነው ብሔራዊ ቤተ መንግስት ተከፍቶ ራሳችንን ለማየት በፊት የነበረን ነገር ለማየት ሀገራችን ውስጥ አሉ ልንላቸው የማንችላቸው የማናስባቸው ነገሮችን በብሔራዊ ቤተመንግስት መንግስት እያየን ነው ማለት ነው እና ይሄም ደግሞ ከቱሪዝም ሴክተሩ ጋር በጣም ትልቅ ሚና ያለው ማለት ነው ያኔ የተፈራረሙት ያኔም ደግሞ የተፈራረሙት እና የተግባቡበት የነበረው የዲፌንስ ኮኦፕሬሽን ላይ ነበር ማለት ነው እና የአቅም ግንባታ የተለያዩ ስልጣናዎች እና የኢትዮጵያንም የኔቪ የበለጠ እንግዲህ እንደምናውቀው የኢትዮጵያ ኔቪ የተወሰኑ ዓመታት ከፍ ያለበት ዘመን ነበረው። ከዛ በኋላ ኮምፕሊትሊ የተወገደ ነበረ ማለት ይቻላል። አሁን ደግሞ እኛ ራሳችን ከባህር በር ጥያቄ እና ከባህር በር ፍላጎታችን ጋር የሚያስተሳስረው እንግዲህ ያኔ ሀሳብ ውስጥም እንደነበረ ማሳየት ይቻላል። ህልም ውስጥም እንደነበረ ማሳየት ይቻላል። ስለዚህ ለዛ ጥሩ መደላድል እየፈጠረ የመጣ ነበረ ያለው እና እነሱም ትስስሮች አሉ እንግዲህ በጣሊያን በኩልም ማዳም ጆርጃ ሜሎኒ እሷም መታ ነበረ። እዚህ ክቡር ጠቅላይ ሚኒስትርም ጣሊያን ሀገር ብቻ ሳይሆን በተለያዩ የባለ ብዙ ወገን መድረኮች ላይ ከነዚህ ሁለቱ መሪዎች ጋር ሁሌ ይገናኛሉ እና ይሄ የሚያሳየን በጣም የዲፕሎማሲያችን ግንኙነት እየላቀ መምጣቱን እና በተለይ በመሪ ደረጃ የሚደረጉት ጥረቶች ለዲፕሎማሲያችን ፍሬ እያፈሩ መሆኑ ነው። ሁለተኛው እንተማንስታሁ ነበረ ከኢኮኖሚክ ትብብር ጋር ማለት ነው። ፈረንሳይ በተለይ የኢትዮጵያ የኢኮኖሚክ ሪፎርም ሂደትን በጣም የምታግዝ ሀገር ናት። እንዲሁም ደግሞ ከእዳ ሽግሽግ ጋር ያለውን ውይይቶች በጂ20 ኮመን ፍሬምወርክ ውስጥ ለእኛ አጋር ሆና በጣም ብዙ የምታግዝ ሀገር ናት እንግዲህ ባለፈውም ፕሬዚደንት ማክሮን በመጡበት ይሄ ነገር የበለጠ መስተካከል አለበት እና እኔም ቀጣይ አጋር ነኝ የሚሉትን ነገር በይፋ በፕሬስ ብሪፊንጋቸው ያጋሩት እንደነበር እናስታውሳለን ከጣሊያንም ጋር እንግዲህ በኢንዱስትሪ ዘርፍ በጤና በባህላዊ ቅርስ ጥበቃ እንዲሁም በግብርና በኩል በጣም እገዛዎች እያደረጉና ትብብሮች እያደረጉ እንዳሉ እናውቃለን። በተለይ ደግሞ በግብርና እሴት ሰንሰለት ውስጥ በቡና ቫሊዩ ቼን ውስጥ እዛ ውስጥም ትልቅ ሚና እየተጫወቱ ነው ያሉት እና ከኢኮኖሚክ ትብብር ጋር እነዚህን ነገሮች ልናያቸው እንችላለን። በተለይ ደግሞ የእዳ ስረዛው ላይ እነዚህ ሁለት ሀገራቶች በምን ያህል ለኛ እያገዙ እንዳለ ማለት ነው። ሶስተኛው ከዲፌንስ ኮኦፕሬሽን ጋር ነው። ይህም ያላቸው ስምምነት በስልጠናና አቅም ግንባታ ነው። ኢትዮጵያ ደግሞ ባለፉት አምስት ስድስት አመታት፣ የበለጠ የመከላከያዋን ሀገር መከታ እንዲሆን አሰራሩን፣ አስተሳሰቡን አወቃቀሩን ለማሳደግና የበለጠ ለማጠናከር በጣም ብዙ ሂደቶች የተካሄደበት ያለበት ነው በመንግስት በኩል። ስለዚህ እነዚህ እርዳታዎች ደግሞ እነዚህ ከቆዩ ሀገር ብዙ ልምዶች የምናገኝበት ነበረ። አሁንም የዛን ፍሬ እየቀመስን ነው ማለት ነው። በመጨረሻ ካልቸራል ኮኦፕሬሽን ጋር ወይም ከባህላዊ ትስስር ጋር ያለው ነው እንግዲህ ፍሬ ያለው ብዬ የምገምተው ቅድም ልክ እንዳልኩ ይሄ ነበረው። ያው ያኔ በመሪዎች ደረጃ በተደረገው መግባባት እና ስምምነት የላሊበላ ውቅር ቤተክርስቲያናት እድሳት ላይ ነው ያለው ይሄ ካለቀ በኋላ እንግዲህ የበለጠ ደግሞ ብዙ ሰዎችን አትራክት የማድረግ ካፓሲቲው እንዳለን እና አቅሙ እንዳለን የምናይበት ነው። በጣሊያን ደግሞ ብናየው እዛ እንግዲህ በእኛ ታሪክ ውስጥ ሙከራ አድርገን የነበርንበት በአቪሽን ውስጥ ወይም አውሮፕላንም ለመስራት ሙከራ ያደረግንባት የፀሐይ አውሮፕላን በፈረንጆቹ በ1930ዎች ውስጥ ጣሊያን ሀገር ተወስዳ አሁን በእነሱ ሁለቱ መሪዎች ትብብር ነው ልትመለስ የቻለችው የዛሬ ዓመት ማለት ነው። እና ይሄ ደግሞ የፀሐይ አውሮፕላን አሁን ለብዙ ወጣቶችም የሚያልሙ እንደዚህ አይነት ነገር መፍጠር እችላለሁ የሚሉ እንዲሁም ደግሞ ለቱሪስቶች መስህብ እንዲሆን በአድዋ ሙዚየም ውስጥ ሰፍሮ ይገኛል። ሌላኛው ደግሞ ያው የኛ የምንታወቀው እንደ ሀገር በሌላው ዓለም ውስጥ በሯጭነታችን ነው። ስለዚህ አበበ በቂላ ደግሞ ሮም ላይ ያኔ እናውቃለን፣ በጣም ስማችንን አግኝቶት ነበረ። ስም አስጠሪ እንደመሆኑ የአበበ በቂላ ስትሪት የሚባል አለ። እዛ ላይ ደግሞ ክቡር ጠቅላይ ሚኒስትር የዛሬ ሁለት ዓመት ሄደው የአበበ በቂላ መታሰቢያን በይፋ እንዲገልጡ ያደረጋቸው እነዚህ የሁለቱ ጥብቅ ትስስር ነው ማለት ነው። ስለዚህ በማንኛውም ሰዓት እንግዲህ አሁን ከስም ብቻ አልፎ መታሰቢያ አለው አበበ በቂላ ማንኛውም ሰው በዛ መንገድ ሲያልፍ ቱሪስቱም፣ የሀገሬውም ሰው ሁሉ የሚያስታውሰው የኢትዮጵያ ደግሞ በእንደዚህ አይነት በኩል አቅም ያላት ሀገር መሆኗን የሚያስታውስበት ነው ማለት ነው።